ሰላም ጤና ስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ጥቅምት 14 2018 ዓ.ም ምህረት የምሽት መዋለ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን እናስደምጣችኋለን። ጡት ቆራጮ የብልጽግናው ስብስብ በየዕለቱ እየፈራረሰ ይገኛል። በደቡባዊ ጎንደር ስት የመካን ኢየሱስ በተደረገው አውደ ውያ ፋኖ በአገዛዙ ጥምር ጦር ላይ በወሰደ እርምጃ አብዛኛው ሙትና ቁስለኛ የሆነ ሲሆን ከአውደውዮ የተረፈ የሚል ሻይል ሙሉ በሙሉ ፈራርሶ ፋኖን ተቀላቅሏል። በዝርዝር ይዘነዋል። አገዛዙ ብልጽግና በአማራ ክልል በተለያዩ አካባቢዎች የድሮን ቅኝት አሰሳ ሲያደርግ ውሏል። ዛሬ ጥቅምት 14 2018 ዓ ም ከንጋት ጀምሮ በደብረ ማርቆስ ከተማ ዙሪያ የሚገኙ አካባቢዎችን ጨምሮ በጅጋ ከተማና በአካባቢው፣ በሆንዳሽ፣ በፍኖት ሰላም ዙሪያ፣ በቡሬ ባህር ዳር ዙሪያ በሚገኙ ገጠራማ መንደሮች፣ በቲሊሊ ከተማና በአካባቢው፣ በደንበጫ ወረዳ ዋድ ተብሎ በሚጠራው አካባቢ፣ በሌሎችም የምዕራብ አማራ ቀጠናዎች ላይ ተከታታይ የሆነ ድሮን ቅኝት ሲያደርግ ውሏል። ዝርዝሩን አዘጋጅተነዋል። በቲሊሊ ከተማ በድሮን እና በሌሎች ከባድ የጦር መሳሪያዎች የታገዘ ውጊያ ሲካሄድ ዋለ ሲሆን ፋኖም የተጠናከረ የጸረ ማጥቃት እርምጃ በመውሰድ ድል መቀዳጀቱ ታውቋል። ለአገዛዙ ባለስልጣን የተላከው ሽልማት በፋኖ ቁጥጥር ስር መዋሉ ተሰማ። ከበረት ወረዳ መተብላ ከተማ ደብረ ብርሃን ሂዶ ሽልማት መቀበል ያልቻለው ቀጸላ ተገኙ የተላከ የሽልማት ቁሳቁስ በፋኖ የመረጃ ደህንነት ሰዎች ቁጥጥር ስር መዋሉ ታውቋል። በዝርዝር ይዘነዋል። በድጋሜ ሰላም ጤና ስጥልኝ፣ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ እነዚህና ሌሎች አቤት መረጃዎችን በዝርዝር እየነገርናችሁ አብረናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ወደ ዝርዝሩ አልፋለሁ። ጡት ቆራጩ የብልጽግናው ስብስብ በየዕለቱ እየፈራረሰ ይገኛል። በደቡባዊ ጎንደር እስቴ መካነ ኢየሱስ በተደረገው አውደ ውጊያ ፋኖ በአገዛዙ ጥምር ጦር ላይ በወሰደው እርምጃ አብዛኛው ሙትና ቁስለኛ የሆነ ሲሆን ከአውደ ውጊያው የተረፈው የሚሊሻ ኃይል ሙሉ በሙሉ ፋኖን ተቀላቅሏል። በሶስት ቀን ብቻ ከ150 በላይ የሚሊሻና አድማ ብተና ኃይል ፋኖን የተቀላቀለ ሲሆን በዛሬው ዕለትም በርካታ የአድማ ብተና አባላት ከአካባቢው ተሰውረዋል ተብሏል። በቀጠናው የተሰማረው የአገዛዙ ብልጽግና ሠራዊት ከፍተኛ ድንጋጤ ውስጥ የገባ ሲሆን በደብረ ታቦር፣ አንዳቤት፣ ስማዳና ንፋስ መውጫም የአገዛዙም የአገር መከላከያ ሰራዊት በብዛት መኮብለሉ ተሰምቷል። ይህ በእንዲህ እንዳለ በሰሜን ጎንደርና በማዕከላዊ ጎንደር እንዲሁም በወልቃ የተጠገደ የሰቲቱ መራ ዞን በዛሬው ዕለት ከአምሳ በላይ የመከላከያ ሰራዊት ካዳቸው ጠፍተው አድረዋል ተብሏል። የመከላከያ ሰራዊት አባላት ካዳቸው እንዲጠፉ ያደርጋቸው ደግሞ ከሰሞኑ በህዋትና በኤርትራ በኩል የጦርነት ዝግጅት አለመባሉን ተከትሎ እንደሆነ ከውስጥ ያገኘነው መረጃ ያመላክታል። በተያያዘ በትናንትናው ሁለት ሶስት የአረመኔው ብልጽግና ሰራዊት አባላት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ቀኝ የተይፍታዊ ንጉስ የስድስተኛ ክፍለ ጦር የበረኛው ቀስተዳመና ብርጌድንና የስናን አባዣሚ ብርጌድን ከነሙሉ ቸው ተቀላቅለዋል። በዚህ መሰረትም ማሪያናው ገው 40 ጎራሽ የእጅ መትረይስ በመያዝ ስቲቨል ይታያል የበረኛው ቀስተዳምና ብርጌድን የተቀላቀሉ ሲሆን፣ ዳዊት ታይ የተባለው የመከላከያ አባል ደግሞ የስናን አባጃሚ ብርጌድን ተቀላቅለዋል። ጀግኖቹ የበረኛው ጅበላ ሙተራ ብርጌድ ፋኖች በጡት ቆራጩ ባንዳ ላይም እርምጃ ወስደዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ የቀንጌታ የፍትሐ ንጉሥ የስድስተኛ ክፍለ ጦር በረኛው ጁበላ ሙተራ ብርጌድ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ የቀንጌታ የፍትሐ ንጉሥ የስድስተኛ ክፍለ ጦር በረኛው ጁበላ ሙ ተራ ብርጌድ ፋኖች ጸረ አማራ ፖሊስና አድማብተናን ጭነው ሲንቀሳቀሱ በነበሩ ሁለት ፓትሮሎች ላይ የደፈጣ ጥቃት በመጣል በአገዛዙ ብልጽግና ጥምር ጦር ሰራዊት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረሳቸው ታውቋል። በጥቃቱ ሶስት የፖሊስ አባላት የቆሰሉ ሲሆን ሹፌሩን ጨምሮ አንድ ፓትሮል ከጥቅም ውጭ መሆኑ ተገልጿል። ከቆሰሉት መሃል አንዱ የአራተኛ ፖሊስ ጣቢያ አዛዥ መሆኑም ታውቋል። አገዛዙ ብልጽግና ሰራዊት በየጊዜው ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እየደረሰበት ሲሆን ዛሬ በአማራ ክልል በአራቱ ማዘናት በርካታ አገዛዙ ጥምር የጦር አባላት የፋኖዎችን መቀላቀላቸውን የተገለጸው በተለይ በጎጃም ሰቦ ማስከዳት በሚለው መርህ በርካታ ያገዛዙ ብልጽግና ጥምር ጦር ኃይል የፋኖዎችን ተቀላቅሏል ተብሏል። በጎንደር ቀጠና በሰሜን ጎንደርና በወልቃይት ጠገዴ ሰቲት ሁመራ ዞን እንዲሁም በምዕራብ ጎንደርና በደቡባዊ ጎንደር ቀጠና በሰሜን ወሎ ደጋማው አካባቢ የተሰማረው የብልጽግና ጥምር ጦር በብዛት የፋኖዎችን የተቀላቀለ ሲሆን፣ ቀሪው ደግሞ እየኮበለለ ወደ የቤተሰቡ መቀላቀሉ ከስፍራው ያገኘነው መረጃ ያመላክታል። አገዛዙ ብልጽግና በአማራ ክልል በተለያዩ አካባቢዎች የድሮን ቅኝት አሰሳ ሲያደርጉሏል። ዛሬ ጥቅምት 14 2018 ዓም ከነጋት ጀምሮ በደብረ ማርቆስ ከተማ ዙሪያ የሚገኙ አካባቢዎችን ጨምሮ በጅጋ ከተማና በአካባቢው፣ በወንዳሽ በፍኖት ሰላም ዙሪያ፣ በቡሬ ባህር ዳር ዙሪያ በሚገኙ ገጠራማ መንደሮች፣ በቲሊሊ ከተማና በአካባቢው፣ በደንበጫ ወረዳ ዋድ ተብሎ በሚጠራው አካባቢና በሌሎችም የምዕራብ አማራ ቀጠናዎች ላይ ተከታታይ የሆነ የድሮን ቅኝት ሲያደርጉሏል ሲሉ የአካባቢው ነዋሪዎች መረጃውን አጋርተውናል። በተያያዘ በጎንደር ጉና ተራራና አካባቢው በብናትና በማዕከላዊ ጎንደር ዞን ማክሰኝትና አካባቢ የድሮን አሰሳም ሲደረግ ውሏል። ጡት ቆራጩን የወዴድ መሩ ብልጽግና አገዛዝ ሰሞኑ በባህር ዳር ዙሪያ አንድ የገጠር ቀበሌ ላይ በፈጸመ የድሮን ጥቃት ተሰብስበው የመጠጥ ውሃ ሲቀዱ የነበሩ እናቶች ላይ በፈጸመ የድሮን ጥቃት ሕይወታቸው ማለፉ መዘገባችን ይታወሳል። ትናንት ደግሞ በደቡብ ጎንደር ጋይንት ዛጎች በፈጸመ የድሮን ጥቃት አንድ የሰባ ዓመት አዛውንትና አንዲት እናት ላይ ከፍተኛ የሆነ ጉዳት አድርሷል። ጡት ቆራጩና ነውረኛ የአብይ አህመድ ቡድን ለገቢያም ሆነ ለውሃ መቅዳት ውፍጮ ወፍጮ ቤትም ሆነ ቤተ ክርስቲያን ወይም መስጂድ ላይ ሰዎች ተሰብስበው ካየ የድሮን ጥቃት ሊፈጽም ስለሚችል ማህበረሰቡ ለጥቃት ከሚያጋልጡ ድርጊቶች በመቆጠብ ራሱን መጠበቅ እንደሚገባው ተጠቁሟል። በቲሊሊ ከተማ በድሮንና በሌሎች ከባድ የጦር መሳሪያዎች የታገዘ ውጊያ ሲካሄድ የዋለ ሲሆን ፋኖም የተጠናከረ የጸረ ማጥቃት እርምጃ በመውሰድ ድል መቀዳጀቱ ታውቋል። ይህ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ህዝብ ጎጃም አገው ምድር ክፍለ ጦር ቲሊሊ ከተማ ላይ ድል ተቀዳጅቷል። አንጋፋው ጎጃም አገው ምድር ክፍለ ጦር ከጠዋቱ አንድ ሰዓት ጀምሮ ለተከታታይ ሦስት ሰዓት ቲሊሊ ከተማን በመቆጣጠር ጡጥ ቆራጭ በሆነው ወንበዴ ቡድን ላይ በወሰደው እርምጃ በርካታ ያገዛዙ ጥምር ጦር ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዷል ተብሏል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ሶስተኛ ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንግና ብርጌድ፣ ገዮም ብርጌድ፣ ቀኛዝማች ስሜነ ደስታ እንጅባራ ብርጌድ እና ቢትወደድ መንገሻ ጀንበሬ ብርጌድ አስር አለቃ ኤፍሬም አጥናፉ ብርጌድ እና ጉያ ሻለቃ በተሳተፉበት ውጊያ የጠላት ኃይልን ብትንትኑን በማውጣት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል። በመሸገበት የቲሊሊ አንደኛ ደረጃ ህብረት የትምህርት ቤት ካምፕ ላይ በሞርተር ሲደበደብ ካምፑን ለቆ በመሮጥ እንደ ቀበሮ በማሰው ጉድጓድ ውስጥ ተቀብሮ ህይወቱን ማትረፍ ችሏል። ከመሃል ከተማ እስከ ጅባይታ በተዘረጋው የእጅ በእጅ ውጊያ ጠላት ላይ ከፍተኛ ምት በማሳረፍ ቅስሙን መስበርም ተችሏል። ይህን ተከትሎም ከእንጅባራ በብዛት የመጣው ኃይል ሽፋኑ ኖሊያ ተርፍ ቢሞክርም ችማ ስላሴ ተብሎ ከሚጠራው አካባቢ ሲገረፍ አርፍዷል። ለሶስት ሰዓታት ሰዓት በዘለቀው ደውያ ከያ በላይ ዙፋን ጠባቂ ሰራዊት ተወግዶ ቁጥሩ በውል ያልታወቀ ደግሞ ሞትና ቁስለኛ ተደርጓል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንግሻት ከም አምስተኛ ክፍለ ጦር ጥቅምት 14 2018 ዓ ም ድል ተቀዳጅቷል። ከቦታ ቦታ እንዳይንቀሳቀስ የተፈረደበት የስርዓቱ አገልጋይ በሽንዲ ከተማ ታስሮ የተቀመጠው የአገዛዙ ሎሌዎች ወደ ማርቁ ማቀበሌ ሲንቀሳቀሱ በክንደብርቶቹ ብርቶቹ የብርጌድ አናፍስቶች ከቡድን መሳሪያ እስከ ነፍስ ወከፍ መሳሪያ በታገዘ አጭር ሰዓት ውጊያ በማካሄድ ጠላት በመጣበት እግሩ ፈርጦ ወደ ሽንዲ ከተማ እንዲመለስ ተደርጓል። ለጠላት የራስ ምታት ሆኖ የመጣው የወንበርማ ብርጌድ ከምሽግ ምሽግ እያስለቀቁ ሲያሯሩጡት የያዘውን ጥይት እያዝረከረከ መሄዱን የወንበርማ ብርጌድ የሕዝብ ግንኙነት መምሪያ ኃላፊ መረጃውን አድርሶናል። በሽንዲ ከተማ ምሽጉ የተቀመጠው የአረመን የወጡት ቆራጭ ስርዓት ወንበር ጠባቂዎች በከተማዋ ተወሽቀው በፍራት ቆፈን ውስጥ መገኘታቸውም አክሎ ገልጿል። ለአገዛዙ ብልጽግና የተላከው ሽልማት በፋኖ ቁጥጥር ስር ሟሉ ተሰማ ከበረት ወረዳ ዓመት ተብላ ከተማ ደብረ ብራኒዶ ሽልማት መቀበል ያልቻለው ቀጸላ ተገኑ የተላከ የሽልማት ቁሳቁስ በፋኖ የመረጃና ደህንነት ሰዎች ቁጥጥር ስር ውሏል። በወይዘሮ ሳዳ ኢብራሂም ጀማነሽ የሰሜን ሸዋ ዞን ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊና በወይዘሮ የሮምነሽ ጋሸውጠና የሰሜን ሸዋ ዞን የሴቶች ህግ ጉዳዮች መምሪያ ኃላፊ ተፈርሞ የወጣ የምስክር ወረቀትና ጋቢ መነሻውን ከደብረ ብርሃን መዳረሻውን ደግሞ ከበረት ወረዳ መተብላ ከተማ ባድረገ የዝማ አመላልሻ ሚኒባስ መኪና ተጭኖ በመንቀሳቀስ ላይ እያለ አክሪሚት በተባለ ቦታ በአማራ ፋኖ ብሔራዊ ደቡብ አማራ ቀጣና ሳምነውዝ ከሰም ክፍለ ጦር ተስፋ ብርጌድ የመረጃና ደህንነት ሰዎች እና የብርጌዱ ከፍተኛ አመራሮች ቁጥጥር ስር ውሏል። እንዳ አይጥ ከመሸጉት ምሽግ መውጣት ያልቻሉትና ደብረ ብርሃን ሄደው ስብሰባም ሆነ ሌሎች ዝግጅቶች ላይ መሳተፍ ያልቻሉት የወረዳው ካድሬዎች ወደ ወረዳው በቀላሉ መግባትም ሆነ መውጣት እንደማይችሉ የተረዱት መካሻ አለማየሁ ሳዳ ብራይምና መሰሎቻቸው የሰሜን ሸዋ ዞን አመራሮች ምንም አይነት ስራ ባልሰሩበት በሀሰት ሪፖርት ራሳቸውን እያረኩ በርቀት መገስገሱን ቀጥለውበታል። በወቅቱ እቃው ከቦታ ቦታ ሲንቀሳቀስ ቀድሞ መረጃ የነበራቸው የሙራፋኖ ብሔራዊ ደቡብ አማራ ቅጥና ሳምነው እዝ ከሰም ክፍለ ጦር ተስፋ ብርጌድ የመረጃ ደህንነት ባለሙያዎችና አመራሮች ጥብቅ ክትትል ሲያደርግ ቆይተው ያለምንም ቅድመ ሁኔታ በቁጥጥር ስር መዋል ችለዋል። በሌላ መረጃ በደብረ ማርቆስ ከተማ ውስጥ የአድማ ብተን አዛዡን ኢላማ ያደረገ ጥቃት ሲፈጸም ፓዊ ፖሊስ ጣቢያውም ላይ ጥቃት ተፈጽሟል። በረኛው ጅበላ ሙተራ ብርጌድ ደብረ ማርቆስ ዋንቅ አካባቢ በሁለት ፓትሮል ላይ ሆነው ሲንቀሳቀሱ በነበረው የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተን አዛዡ ኢንስፔክተር እንዳለዋ አላምርን ጨምሮ በርካታ ፖሊሶችን ማቁሰልና መደምሰስ ተችሏል። ሁለቱ ፓትሮሎችን በተካሄደው ማጥቃት ከጥቅም ውጭ ማድረግ ተችሏል። እነዚህ ፖሊሶች ማታ ማታ ጨለማን ተገን አድርገው የደብረ ማርቆስና አካባቢውን ማህበረሰብ ስልክና ገንዘብ የሚዘርፉ፣ የሚደበድቡና የሕዝብን ጥቅም አሳልፈው የሰጡና ሆዳቸውን በሕዝብ ገንዘብ የሞሉ መሆናቸውን ማረጋገጥ ተችሏል። በትናንትና ሁለጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ ፋኖ አበላት መተከል አውራጃ ወደ ፓዊ ከተማ ሰርገው በመግባት በጠላት ላይ ከፍተኛ የሆነ ሰብዓዊና ቁሳዊ ኪሳራ አድርሰዋል። ተወርዋሪ ኮከቦቹ ፓዊ ከተማ በመግባት ፖሊስ ጣቢያው ላይ በፈጸሙት የቦምብ ጥቃት በርካታ የአብይ ተላላኪ ፖሊሶችን መግደልና ቁስለኛ ማድረግ ተችሏል። በተመሳሳይ በትናንትና ሁለት አስር አለቃ ኤፍሬም አጥናፉ ብርጌድ ችጓሊ ከተማን ተቆጣጥሯል። ችጓሊ ከተማ የሚገኘውን የአረመኔውን ጡት ቆራጭ ካምፕ ሙሉ በሙሉ በመቆጣጠር የጠላትን ሎጂስቲክ ሙሉ በሙሉ መማረክ የተቻለ ሲሆን ቀንደኞ ሚኒስትራቱ የጭንገረድ ባንዳ በቁጥጥር ስር ውሏል። በብዛት ያለው አድማብተናና ሚልሻ መደምሰስ የተቻለ ሲሆን በችጓል የነበረው አብዛኛው አድማብተናና የሚልሻ አባላትም ተደምስሷል። በድጋሚ የሰላም ጤና ስጥልኝ። ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ለዛሬ ጥቅምት 14 2018 ም ለምሽት መዋለ ፋኖ ዜና ያዘጋጅንላችሁ አበይት መረጃዎች የተከታተላችሁትን ይመስል ነበር። ከእኛ ጋር ቆይታ ስላደርጋችሁ እጅግ አድርገ እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።